የሰሞኑን ደሞ ማለት ነው። መያዝ በጣም በስቷል። ተጠንቀቁ። እውነት የምሬት ነው። ተጠንቀቁ። ደሞ ጋማ የተባለው ነገር እንዴት ነው? ማንን ይጠቅማል የሚለውንም አብረን እናያል። ቪዲዮውን እንግዲህ ላይክ፣ ሼር እያረጋችሁ እስተ መጨረሻው ድረስ አብራችሁን ሁኑ። እንግዲህ እና ጎቴም ሰሞኑን ብዙ ሰው እየተያዘ ነው እና ተጠንቀቁ። በተለይ ወደ መካ አሁን እንግዲህ የሐጅ ወቅት ስለሆነ ሰውም አያርፍም። እነሱም ደግሞ ከዛ ነው ያለው ትኩረታቸው አሁን መካ ላይ በጣም ከባድ ነው። አሁን ምሳሌ መካ የምሰሩ ሰዎች ወደ ጃዛ ልወጡ አፈለጋቸው ራሱ ተጠንቃችሁ በአሁኑ ጊዜ ቢያንስ ሀጅ ውስጥ የሚያረፍ ድረስ ጠንቀቅ ብላችሁ በያላችሁበት ማለት ነው። የተቀረው ስርፋ ላይ ሰላም ሊሆን ይችላል፣ ግን መካ ላይ በጣም ከባድ ነው። አሁን እንዲህ ይህን አልክ ምናምን ልትሉም ትችላላችሁ፣ ግን ከዛ የሚሄድ ጓደኛ አለኝ ራሱ ህጋዊ ነው ግን በጣም ከባድ ነው። አሁን መሄድ እንኳን አይችልም ፈርቷል። እራሱ ማለት ነው። እና ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻው አብራችሁ ሁኑ። አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ሰላም ሰላም ብያለሁ። ባላችሁበት ሰላማችሁን ብዝት ያርግልኝ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች፣ ዛሬ እንግዲህ በአዲስ ቪዲዮ መለስ ብለናል። እስከ መጨረሻው አብራችሁኑ ቪዲዮ ላይክ ሼር እያደረጋችሁ አብራችሁን ቆዩ ማለት ነው። እና እንግዲህ በተለይ በሳውዲ አረቢያ ላይ የተሰማው የሚያስደስት መረጃና ሰሞኑን ያለው የመያዝ ሁኔታ እሱን አብረን እናያለን። እስከ መጨረሻው አብራችሁን ሁኑ። በነገራችን ላይ ብዙ ብዙ ሰዎችን ማለት ነው እንደዚህ በሕጋዊ መጥተው ከዚህ ከገቡ በኋላ ወይንም ጣፍተው ወይንም ደግሞ እንግዲህ በከፊላቸው ምክንያት ተጣልተው ውጭ የሚሰሩ የተለያየ ብዙ ሰው የሚያለቅስ ሞልቷል። እና ቤተሰቦቻቸውን ለማየት ልጆቻቸውን ሂደው ለማገኘት ብዙ ምን አይነት እድል ባገኘን የሚል ሞልቶ ነበር። ና አሁን በጣም ይሄ በጣም ለነዛ አማራጭ ነው፣ ትልቅ እድል ነው የተከፈተላቸው። ይህን አጋጣሚ እኔ በቃ ውድና የተከበራቸው ሴዶሉ ሚዲያ ቤተሰቦች ይህን አጋጣሚ ባታሳልፉት የሆነ በቃ ቻንሶ ያላችሁ ሰዎች ማለት ነው በጠለብ ምኑ በህጋዊ የመጠታችሁ እዚህ ሀገር ግን በከፊልም ምክንያት ጣፍታችሁም ያላችሁ ይህ ዲል እንዲያመልጣችሁ፣ ህጋዊ ሆናችሁ ሀገራችሁ ሄዳችሁ በተሰብ ጋር ተጫውታችሁ ልጆቻችሁን አይታችሁ በቃ ምን ልበላችሁ እንትን ብላችሁ ሀገራችሁን ትመለሳላችሁ ወደዚህ ማለት ነው። እና በጣም ደስ የሚል ነው። ሂዲያችሁ ዘና ብላችሁ፣ ቤተሰቦቻችሁ፣ እናትና አባታችሁ አይታችሁ ትመጣላችሁና ይህ ዲል እንዲያመልጣችሁ እንዴ ማንንም ብላችሁ ለማሰራት ሞክሩ። ህገ ወጥ ምንጊዜም ህገ ወጥ ነው። አንድ ቀን ስንያዝ ይቀራል በቃ ዝም ብሎ ማለት ነው። እና ስለዚህ ህጋዊ ሁኑ እና በቃ ህጋዊን የሚያህል ነገር የለም። ጠንክሩ። ብዙዎቻችን ነው ይህን ዲል እንዴት ባገኘ ነው እንዴት ባገኘ ነው እያለ ነበር ግን እንደኛ ያለ ብዙ ጊዜ አሻራ አቀልፈፋን ምንም እድሉን ማግኘትም አንችልም ማለት ነው። ምክንያቱም አሻራ ያለበት ሰው ታውቃላችሁ፣ እንዲህ አይነት እድል ቢመጣ እንኳን በህጋዊ የመጡትን ምሳሌ ወደ ሳዑዲ አረቢያ ሲገቡ ባዝቦርታቸው ላይ የሚመታለ ና ያነ የገቡበት ያለ በጣም አዲስ አሪፍ የምረት አዋጅ ነውና ጠንክሩ፣ ብር መፈሩ ሰዎች ብር አትፍሩ። ምክንያቱም ሰውየው ህጋዊ ሆኖ ወዲህና ሆኖ ከኖረ ከዚህ ሀገር ሰርቶ ያገኘዋል። ግን ህጋዊ እያልሆን ሰዎች አሁን በተሰቢት ታመም የሆነ ነገር ሀገራችን የሆነ ነገር ለማስተካከል ብንሞክር እንኳን እዚህው ዝም ብለን በቃ ወዲህ ወዲህ እያልን ዝም እንላለን እንጂ መሄድ እንኳን እንችልም። ወዲህ ሀገር ግን ይጋማስ ካለን አስተካክለው ወዲህ ሀገራችን እንገባል ከዛ በኋላ ሀገር ያለውን ነገር አስተካክላችሁ ደግሞ ቤተሰብ ጋር ትንሽ ጊዜ አሳልፋችሁ ተጫውታችሁ ስቃችሁ ትመለሳላችሁ ወደዚህ ማለት ነው። እና በጣም ደስ የሚል ጊዜ ነው። ጠንክሩ። እኛ እንኳን አንዴ ቀልፈፈነዋል። ቢያንስ ወደ ስንት እኔ እንኳን አሁን ወደ ሶስተ ያለብኝ አሻራ ከዚህ በፊት ያለፈ ሶስት አሻራ አለብኝ። እና እንግዲህ እኔ አንድ አሻራ ቢያንስ አምስት ዓመት ይባላል አምስት እና አምስት እንደምሞቱ 15 አመት በሉ እንግዲህ 15 አመት አንድ ሰው 15 አመት ተበቀው አሻራ ስጥቶ ለማንቻው ይመቻችሁ። ጠንክሩ፣ እንዳትሸነፉ ነው የምላችሁ። ምክንያቱም እንደኛ በህገ ወጥ ሳይሆን በህጋዊ ይመጣታችሁ ገብታችሁ ጠፍቶ የሚሰራ ማአት ሰው ነው እንዴ። ማንም ባችሁ ጠፍ ጨርጨራችሁ ህጋዊ ለመሆን ሞክሩ። እና የዛሬው መለክቴ ይህን ይመስላል። እንደኛ ያለውሳ አሻራ አምስቴ ስድስቴ ቀልፍፎ የሚኖር ምን ታረጉታላችሁ? እየተላቀስን መኖር ነው ማለት ነው። ስንያዝም ወደ ሀገራችንን እንሄዳል። ሀገራችንም ደግሞ ሲያስጠና ተመልሰን እንመጣል። ያው በቃ አስታለን ማለት ነው። የሀገር ድዚቅ እንግዲህ በቃችሁ እስተባልነ ድረስ በቃ ውሃ ቅዳ ውሃ መልስ ማለት ነው። መጨረሻ ላይ የሚመላለስ ሰው ታውቁታላችሁ፣ ሞት ነው ወይ በድንበር ወይ በባህር መቅረት ነው እና ተጠቀሙበት ይሄን እድል ማንም እንዲ ያመልጣችሁ ማለት ነው። አሪፍ አሪፍ አማራጭ ነው። እኔ ራሱ ስሰማ በቲክቶክ ምናምን ውሸት እየመሰለ መስሎኝ ነበረ እና ብዙ ጊዜ ስሰማ ግን በሚዲያም ተለቆ በታጠቅም ለቆ ሳይ እንደገና እውነት መሆኑን አመንኩኝ። እና አንዳንዱ ሰው ችላ በማለት ይህን እንዲያታሳልፉ ብዙ እህቶቻችን አሉ። ወረ ብሩ በዛ ምናምን፣ ይህን አሰርቼስ ምን ያህል ልሰራ ነው

በቃ በተወሰነው ነገር ትኬታቸውን ቆረጥ አድርገው ላጥ ነው የሚሉ የለለው ሳ እንግዲህ፣ ታውቁታላችሁ እዚህ ሀገር ሪዚቅ በቃ ሲል ነው እንጂ የለለና ወይንም እንግዲህ በቃና ወደ ሀገራችንን ንግባር እንግዲህ ብለን አልገባም በቀር ምንም የምናመጣውም የምናረገውም ነገር የለም ማለት ነው። እና ውድ የሴዶሎ ሚዲያ ተከታታዮች ብዙ ጠፍተው የሚኖሩ እህቶቻችንም ሞልተዋል። ጋማቸው የተባላሸባቸውም እንዴ በጣም አሪፍ አማራጭ ነው አሁን። ምክንያቱም እንዲ አይነት እድል አንዳንዴ ነው የሚያጋጥመው፣ አንዳንድ ጊዜ ብቻ። ይህ እድል ካመለጣችሁ የዛ ጊዜ ወይንም እንዲህ አርገን በቆይ የምትሉበት ጊዜ ይመጣል ማለት ነው። አንዳንዴ ይሄ እንግዲህ የመንግስት አዋጅ ስለሆነ እንዴ ማንንም ብላችሁ ተፍ ተፍ ብላችሁ ብትጠቀሙበት አሪፍ ነው፣ ለራሳችሁ ይጠቅማችኋል ማለት ነው። ዛሬ ላይ መቼም ታቆታላችሁ፣ ህገወጥ ህገወጥ ነው። ህጋዊ ህጋዊ ነው። መኖሪያ ፈቃድ የሌለውና መኖሪያ ፈቃድ የሌለው ሰው አንድ አይደለም። በቀላሉ ቤት ለመያዝ እንኳ በአሁኑ ጊዜ በመኖሪያ ፈቃድ እንደ ድሮ አሁን ወዲህ ብሎ ወዲያ ብሎ የሚባልበት ጊዜ የለም። በመኖሪያ ፈቃድ ነው ቤት እንኳን የሚያዘው። ብትታመሙ ብትሉ ብቻ አላህ የገድፈና እንዲህ ያለ ነገር ግን እንዳያመልጣችሁ እድሉ የመንግስት እንዲህ አይነት እድል አንዳንዴ ጊዜ አስንት አመት ነው የሚመጣው አሁን አመት እንደዚህ አይነት መቶ ያቀማል በስንት አመቱ ነው የመጣው ይሄ እንግዲህ ትንሽ ጊዜ ይሆናል እንዲሉ የሚፈቀደው እና ተጠቀሙበት እዚህ ቻናል ዲስኮናችሁ ሰብስክራይብ አድርጉ ቪዲዮውን ላይክ ሼር እያደረጋችሁ ተመጨረሻው አብራችሁ ስለሆናችሁ እናመሰግናለን